ካለፈው ጦርነት በኋላ ተመልሳ እያገገመች ያለች ሀገር ነች። እነዚህ ክልሎች ከፍተኛ በጀት አያስፈልጋቸውም ወይ ማለት፣ ኑሮ እየተወደደ ነው፣ መጨመር ግዴታ ነው። ግን ደግሞ በዘፈቀደም አይጨመርም። የኑሮ ውድነቱን እያባባሰ ያለው የእቃዎች መጨመር ነው። በፊት የነበረው ስርዓት እንደ ቂጣ በየሄደበት ቦታ ሲጠፈጥፈው የነበረው የመሰረት ድንጋይ መቀነስ አለብህ። ሰላም ጤና ይስጥልን፣ ውድ ሀሳብ ሚዲያ ቤተሰቦቻችን እንደምንቆያችሁልን፣ ሀሳብ ዴሊያችን ተጀምሯል። ሀሳብ ዴሊ እንደ የዕለቱ የሚከናወኑ የየለቱን አበይት ጉዳዮች እዚህ ጠረጴዛ ላይ ያመጣን አበይት ክንውኖችን የምንወያይበት ጉዳያችን ነው። እናንተን በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለው የመልእክት መስጫ ሳጥን ላይ ብታስቀምጡልን ደስ ይለናል። የሰብስክራይ ምልክቱን ተጭናችሁ ቤተሰባዊነታችሁን አጠናክሩ እንላለን። በዛሬ እንግዲህ ማማሟቂያና ዋና ዋና ጉዳዮችን ይዘን የመጣ ነው። በዋና ጉዳያችን የ2018 ዓመት አዲስ በጀት በትናንትናው ዕለት በህዝብ ተወካዮች ምክር ቤት ጸድቋል። ይሄም በጀት በክልሎች የተበጀተው በጀት እና ምን አይነት ይዞታዎች ይኖሩታል የሚለውም በሰፊው የምንወያይ ነው የሚሆነው። እኔ ዮርዳኖስና በረከት አብረናችሁ ቆይታ የምናደርግ ነው የሚሆነው። በረከት እንደት ነህ? ሁሉ ሰላም። አህመድ ሺዴ እንግዲህ ይህንን በጀት ለህዝብ ተወካዮች ምክር ቤት አቅርበው አጽድቀውታል። በዚህ ላይ ሰፋ ያለ ውይይት የምናደርግ ነው የሚሆነው። በረከት ወደ ማማሟቂያ ጉዳያችን ስንገባ እንግዲህ ሩሲያና ኢራን አዲስ ስምምነት ተስማምተዋል። በዚህም ስምምነታቸው እንግዲህ ሩሲያ በኢራን የኒውክለር ማመንጫ ኃይሎች ልትገነባ ነው። ወደ አራት የሚደርሱ ኃይሎች ልትገነባ ነው። እንግዲህ እንደሚታወቀው ኢራንና አሜሪካ ያላቸው ውጥረት ይታወቃል። የዚህም ውጥረታቸው መነሻ ይሄው የኒውክለር ጉዳይ ነበረ። ሁልጊዜ አሜሪካ ማዕቀብ የምጥለው ኢራን ላይ በዚህ በኒውክለር ጉዳይ ነው፣ እና ራሽያ ወደዚህ ጉዳይ ገብታበታለች። ይህም ጉዳይ ይበልጥ እየተባባሰ እና እየተካረረ የሚመጣበት ሂደት አለ። ኢራን ራሷን ለማደራጀት እየሄደችበት ያለው ወይ እየተመቻቸላት ነው እንላለን። ከዚህ በፊት ሌሎች ሀገራቶች ጫና ሲያሳድሩባት እንጂ እንደዚህ አይነት ስምምነትን ሲያመጡላት አንመለከትም ነበረ። እንደው ለኢራን ወደፊት የራሷ በርካታ ኒዩክሌሮች ያላት ሀገር የምትሆንበት ሰፊ እድል እየተመቻቸላት ነው። በዚሁም ላይ ራሽያ ራሷን ከፍ እያደረገች ያለችበት ሁኔታ ነው። እንደሚታወቀው በኢራን በርካታ ግብዓቶች አሉ ለኒዩክሌር የሚሆኑ እነዚህን ግብዓቶች ለመጠቀም ራሽያ ሄደችበት መንገድ አለ እና የሁለቱ ሀገራቶች ስምምነት እንደምትመለከተው አለ በረከት የኢራንና የራሻ ስምምነት ትንሽ ዘለግ ያለ ጊዜ የወሰደ ነው። ይሄኛው አዲሱ ስምምነታቸው ወደ ስምንት የኒውክሊየር ሀይል ማመንጫዎችን ያካትታል። ይሄ ጥምረት ደግሞ በኒውክሊየር ደረጃ ደግሞ አድጎ እየተመለከት ነው ያለብንበት ሂደት። የእስራኤል ሀይሎች የአየር መቃወሚያ ቴክኖሎጂዎችን ለዩክሬን እርዳታ አድርገዋል በድብቅ ተብሎ ስለሚጠረጥር ራሻ ደግሞ በዚህ እስራኤልን ትጠረጥራታለች። ስለዚህ የእጅ አዙር የእስራኤል ደግሞ ትልቁና ቀንደኛ ጠላት ኢራን ነች። ስለዚህ ይሄ አዲሱ ውል የተፈረመው ይሄንን ምላሽ አጸፋ ለመስጠት የተደረገ ሂደት ነው። አሁ እንግዲህ እነዚህ ሁለቱ ሀገራቶች ይሄ ስምምነታቸው ከፍተኛ ጫና ሊያደርስ የሚችለው አውሮፓ ሀገራቶች ላይ በተለይ ደግሞ አሜሪካ ላይ ነው። ምክንያቱም እነዚህ ሀገራት ይህን ኒኩለር የሚያመነጩ ከሆነ ቀጣይ ያው የምናውቀው ፉክክሩ በኒኩለር ነው። ሌሎች ሀገራቶችም እዚህ እጃቸው ላይ ይገባሉ። ምክንያቱም ራሽያ ከእሷ ጋር አብረው የሚሄዱ ሀገራቶች አሉ፣ እንደነ ቻይና እንደነ ሰሜን ኮሪያ ያሉ አይነት ሀገራቶች አሁንም ወደዚህ ሂደት የሚገቡበት መንገድ አለ። እነዚህ ሀገራቶች ኒኩለር መታጠቃቸው ይበልጥ የቀጠናው ወይንም እንደዚህ የአውሮፓ ግለቱን የሚያባብስበት ሂደት አለ። በተለይ ደግሞ ከአሜሪካ ጋር ያለው ሽኩቻ በኒኩለር ሲሆን ይሄ የኒኩለር ሽኩቻው እንዴት ይባባሳል? ቀጣይስ ምን አይነት ይዞታ ይዞ የሚመጣው ነገር ይኖራል? በረከት ታጥቀህ እስትትገኝ ድረስ ነው። ከታጠቅ በኋላ ያናክል ለውጥ ችግር አያመጣም። ሶ አሁን በኢራን በኩል የምናየው ግብ ግብ፣ በአሜሪካ ያለ የማዕቀብ ግብ ግብ ኢራን ትጥቁን እስትትይዝ ድረስ ነው። ወደ ቦምብ እስትትቀይረው ድረስ ነው። ሶ አሁን በዚህ ሂደት ውስጥ ፍትጌዎች ይኖራሉ። ግን ኢራን ደርሳለች፣ ከዘጠና አምስት ፐርሰንት በላዩን ወደ ቦምብ የሚደርሰውን ደርሳበታለች ኦልሬዲ አሁን አሜሪካ ቀጣይ በኢራን ላይ የምታመጣው ጫና አይኖርም በዚህ እይታ ላይ ኦፍኮርስ ይኖራል በደንብ እና አሁን ኢራን አሁን ከራሻ ጋር ያለችበት ግንኙነት የተሻለ ነው ነገር ግን እንደ ኢራን ያሉ ሀገራቶች አሁን ያለባቸውን ጫና ለማቃለል ከአሜሪካ ጋር ያላቸውን ድርድር መስማማት ይሻላል ወይንስ ወደ ራሻ ሄዶ ሌላ ግንኙነት ፈጥሮ አሁን ያለውን ጫና ይበልጥ ማባባስ ማለትም እዛ ቦታ ላይ ኢራን ብቻ ይህ ጫና ሲደርስባት ቀጠናው ላይ የሚደርሰውን ጫና መመልከት እንችላለን ሁለተኛ አሁን ላይ ኢራን ይህንን መሳሪያ የምትታጠቅ ከሆነ ለቀጠናው ትልቅ ስጋት የምትሆን ሀገር ነች። ይህን ስጋት ይበልጥ እንዳይባባስ እና ይሄ ነገር እንዳይካረር ከራሻ ጋር ያላቸው ስምምነት እንዲ በዚህ መልኩ ባይሄድ፣ ቀስ በቀስ ነገሮች በአንዴ እንደዚህ ደረጃውን የፈጠነበት መንገድ ሳይሆን በሂደት የሚሄድበት መንገድ የተሻለ አይመስልም? እውነት ነው እንዳልከው ነው። ኢራን የትኛውንም ማዕቀቦች የምትፈራ ሀገር አደለችም። ምናልባትም በማዕቀቦች ጠንክራ የወጣች ሀገር ነች። አካባቢው ላይ ጂኦ ፖለቲካው ላይ ደግሞ ከፍተኛ ተጽዕኖ አላት። እስ ህዝቡላ ድረስ በጣም አካባቢው ላይ ያሉትን ታጣቂዎች በማስታጠቅ ደረጃ ያለች ነች። ይበርዳልም ተብሎ አይጠበቅም ምክንያቱም አያቶ ላው ምን ሲል ነበረ? በቅርብ ጊዜ ላይ የኢራን የኒውክሊየር ጉዳይ የብሔራዊ ክብራችን ጉዳይ ነው። ዊች ሚንስ ከአሜሪካ ጋር ይደረጋል የተባለው ራሱ አንድ ስምምነት ያን ያክል እንብዛም ለውጥ እንደማያመጣ ነው የሚያሳይ ሽቢክ እዚህ ጋር እናብቃና ወደ ቀጣይ መሸጋገሪያ ሀሳባችን እንሻገርና ሌላው እዛ አውሮፓ ላይ ነው የምንቆየው። እንደሚታወቀው ሰሞኑን በአውሮፓ ላይ እየታሉ አንዳንድ ክስተቶች አሉ ከዚህ በፊት ባልተለመዱ በተለይ አውሮፓ የሚባሉ ሀገራቶች ሰላምና መረጋጋት አለባቸው። ትናንትና እንግዲህ በኦስትሪያ ባልተለመደ መልኩ አንድ ትምህርት ቤት ላይ አንድ ወጣት ባደረሰው ጥቃት ወደ አስር የሚሆኑ ሰዎች ተገለዋል። ይሄ አውሮፓ ላይ እንደዚህ አይነት ክስተቶች አንመለከትም፣ ለረጅም ጊዜያቶች በሌሎች አካባቢ ያለ ነገር ነው ግን አውሮፓ ላይ ያለው ሰላም እና መረጋጋት ደህንነታቸው እንደው አልፎ አልፎ ሽብርተኞች ይህን አይነት ጥቃት ሊያደርሱ ይችላሉ። ነገር ግን የዛው ሀገር ዜጋ በተለይ ደግሞ ወጣቶች እንደዚህ አይነት ጥቃቶችን ማድረስ አውሮፓ ላይ እየተደጋገሙ ነው። በተለይ እንደዚህ ህዝብ በሚሰበሰብባቸው ቦታዎች ላይ ከዚህ በፊት የተመለከትናቸው አንዳንድ ነገሮች አሉ። እስታዲየሞች አካባቢ መኪና በህዝብ ላይ የመንዳት እንደዚሁ ጥቃቶች። እነዚህ ጥቃቶች ከዚህ በፊት ሲሰነዘሩ የነበሩት በሽብርተኞች ነበረ። አሁን ላይ ግን በራሳቸው ዜጋ በራሳቸው ወጣቶች እየተከሰተ ነው እና። ይሄ ስጋት እንደው አውሮፓ አሁን ያለችበት ሁኔታና የማቃወስ እድል ይኖረዋል ተብሎ ይገመታል። እውነት ነው የነባራዊ የህብረተሰቡን ስለንቦና ለውጥ ያመጣል። ወደ ስድስት ሴቶች፣ ወደ አራት ወንዶች ደግሞ በዚህ ጥቃት ላይ ሞተዋል። ትምህርት ቤት ውስጥ የነበረ ጥቃት በጣም አስከፊ ነበረ። የድንገተኛና አደጋ መቆጣጠሪያ አካላቶች ደግሞ በሄሊኮፕተር ጭምር ተጎጆችን ይዘው ሄደዋል። እስከ አስር ድረስ እስካሁን ድረስ ሞተዋል። አርመድ የሆነ ፉሊ አርመድ የሆነው ፖሊሶች ጉዳዩን አካባቢው ላይ ያለውን ነገር ለማርገብ ሞክረዋል። ጥቃቱን ያደረሰው የሀያ አንድ ዓመት ወጣት ልጅ ነው። ኦልሬዲ ሞቶ ነው ሽንት ቤት ውስጥ የተገኘው። ጠረጣሪዎች እንዳሉ ራሱን አጥፍቷል የሚል እንቅስቃሴ አለ። የዚህ ምንጭ ግን የሁለተኛ ደረጃ ትምህርት ቤት ውስጥ ላይ የተከሰተው ምንጭ ተብሎ የሚጠቀሰው ተማሪዎች ብዙ ጊዜ ስትረስድ ይሆናሉ። ሁለት ደግሞ ደባል ሱዝ እዚህ ነገር ውስጥ ሲዘፈቁ እንደዚህ አይነት ነገሮች ያመጣል። ሶሻል ሚዲያዎቻቸውን ኦብዘርቭ ለማድረግ ተሞክሮ ነበረ። ጥቃት እናደርሳለን እንደዚህ አይነት ዛቻዎች፣ አንዳንዴም ከአሸባሪ ድርጅቶች ጋር የሚወጡትን መግለጫዎች ምናምን ነገር ብራውዝ የማድረግ ሂስትሪ እየተገኘ ነው ያለው ኦልሬዲ። ወላጆች ልጆቻቸውን ኮንትሮል ማድረግ አለባቸው። በአሜሪካ ነበር እንደዚህ ነገር የሚታወቀው አሁን መስፋፋት እያሳየ ነው። የዚህ ደግሞ ትልቁና ዋና ጠንቅ የሚባለው ህገወጥ የጦር መሳሪያ ዝውውርና መሳሪያን ለተፈቀደለት ሰው ብቻ ያለ መስጠት ችግር ነው ብዬ ወስዳለሁ። አዎ በተለይ አውሮፓዎቹ ላይ እንዳነሳው መሳሪያ በርካታ ሰው የማግኘት እድል አለው። እንደዚህ አይነት ጥቃቶች እንዳልከው ወጣቶች አሁን ካሉበት ስትረስ አንጻር ነው። ሶሻል ሚዲያም ላይ እነሱ ከሚያወሩትም ውጪ ሶሻል ሚዲያ ላይ የሚከተሏቸው ነገሮች ወደ አልተገባ ነገሮች እንዲሄዱ ያደርጓቸዋል። አንደኛ ይሄ አደንዛዥ ዕፆች አሉ፣ እነሱን የሚጠቀሙ ሰዎች አሉ። ሁለተኛ ሶሻል ሚዲያ ላይ ለማህበረሰቡ የሚሰጠው ይሄ የምታገኘው ነገር አንተ ለምን ይህን አላደረገውም ማለት ተስፋ የቆረጠ ሰው የሚያደርጋቸው እይታዎች አሉ። ቢያንስ በዛ ልክ ኮሚኒቲው ማህበረሰቡ እነዚህ ወጣቶች ላይ መስራት አለበት። በተለም ትልልቅ ዩኒቨርሲቲ የሚባሉ አካላቶች እነዚህ ነገሮች ከመጀመሪያው ነው መቀጣት ያለባቸው። ማለት ጉዳዩ እንደዚህ ሳይካረር፣ ምክንያቱም ዜጋ ነው። የትኛውም ሰው ጉዳት መድረስ የለበትም። ያ ወጣትም እንደ ቀላ ለሱ እንደ ኢንጆይ ነው ሊያዩ የሚችለው። ምክንያቱም አንዳንዴ እንደዚህ ሱስ ውስጥ ስትሆን እነዚህ አይነት ነገሮች ለማድረግ ለአንተ በጣም ቀላል ናቸው። እና ይሄ የሚገፋፉት በመንገድ መጀመሪያ ማህበረሰቡ ላይ ያለው ሁኔታ ቤተሰብ ያን ያህል ቅርርቡ እንደው ሌሎች አፍሪካ ሀገራቶች እኮ ስንመለከት የቤተሰብ ቅርር ባለ ማህበረሰብ ጋር የምትወረዋል። በተለይ አውሮፓዎቹ ላይ ብቻቸውን የመገንጠል ረጅም ሰዓታቸውን ሶሻል ሚዲያ ላይ ማሳለፍ የአስትረስ ስትረስ ደግሞ ምን እናደርግ የሚለውን ደግሞ ሲፈልጉ ሶሻል ሚዲያው የሚሰጣቸው እንደዚህ አይነት ጥቃቶች መኖሩ በማህበረሰቡ ላይ ከፍተኛ ጉዳት የሚያደርስ ይኖራል ተብሎ ይገመታል። እውነት ነው እዚህ ጋር እና በቃ አመሰግናለሁ። ውድ ተመልካቾቻችን ለለቱ የነበሩ ማሟማቂያ ሀሳቦች ናቸው። በዋና ጉዳያችን ተመልሰን የምንመጣ ይሆናል። ተመልሰን መጠናል። በዛሬ ዋና ጉዳያችንም የሆነው በረከት እንግዲህ የ2018 ዓመት በጀት ትናንትና በተወካዮች ምክር ቤት ጸድቋል። የገንዘብ ሚኒስትር የሆኑት አህመድ ሽዴ ይህንን በጀት አጽድቀዋል። እንግዲህ ወደ ሁለት ትሪሊየን የሚጠጋ ብር ነው፣ ወደ 1.93 ትሪሊየን የሚሆን በጀት እንግዲህ ለቀጣይ ዓመት ለኢትዮጵያ የተበጀተ በጀት ነው። ከዚህ ጋር ስንመለከተው ለሁሉም ክልሎች የሚደርሳቸው የድርሻቸው በጀት ይከፈላልና። የአዲስ አበባ ከተማ አስተዳደር ግን በዘንድሮ በቀጣይ ዓመት በጀት ላይ ምንም አይነት በጀት እንደማያገኝ ባየነው መረጃ መመልከት ችለናል። አዲስ አበባ ከተማ አስተዳደር እንደሚታወቀው የድጋፍ በጀቶች ይበጀቱለት ነበረ። ያው ራሱ ከተማ አስተዳደር ነው፣ እንደ ድሬዷ ያን ያህል እንደ ክልል በጀት ባይበጀትለትም፣ ያን ያህል ካላቸው ገቢ አንጻር የሚበጀት አለ እና የዘንድሮ የ2018 የቀጣይ ዓመት በጀቱ አለመኖሩ የአዲስ አበባ ከተማ አስተዳደር ምን አይነት ጉዳቶች ሊያመጣበት ይችላል ነው ወይንስ ይህንን ራሱ በራሱ ወጪ የመሸፈን አቅም ደረጃ ደርሷል? እንመለከተዋለን። በረከት እውነት ነው። እኔ እንደሚመስለኝ ባለኝ ኦብዘርቬሽን በዚህ አመት ውስጥ ከተማ አስተዳደሩ ያለውን ገቢ ማስገቢያ ነገሮችን በሙሉ አሟጦ የመጠቀም ሂደት እያሳየ ነው። በዛ ላይ ደግሞ በጣም ሰክሰስፉል ነው። ክልሎች ከተማ መስተዳደሮች ከዚህም በኋላ ሊወስዱት እንደ አርያ ሊወስዱት ከቻሉ የአዲስ አበባ መስተዳደርን አካሄድ እንደ አርያ ቢወስዱት ይሻላል። ራስን በራስ መቻል፣ የራስን ወጪ በራስ ገቢ ማቻቻል፣ ከፌዴራሉ ጥገኝነት ራስን ማላቀቅ፣ ይህ በጣም ምርጥ ተሞክሮ ነው። አሁን እንግዲህ የቀጣይ በጀት ዓመት ስንመለከት ደግሞ ከፊውን እና ከፍተኛውን ሽፋን የሚወስደው የውጭ ዕዳ ክፍያ ነው ተብሏል። ይህም የውጭ ዕዳ በሁለት ትሪሊየን ብር የተጠጋ የመንግስት የቀጣይ አመት በጀቱ ነው እንደው አለው ከሀገሪቷ በጀት ላይ ተቀንሶ ቀጣይ የውጭ ሀገር የበጀት ዕዳን ለመክፈል የታሰበበት ሂደትእና አሁን ላይስ ይሄ የበጀት የሚከፈለው እንግዲህ በሀገር ውስጥ ገቢ ነው። የሀገር ውስጥ ገቢያችን ምን አይነት ነው? ከምን ያህል አንጻር ነው እንደዚህ ከፍተኛ በጀት? ከዚህ በፊት የምንመለከተው ለሌሎች ስራዎች ፕሮጀክቶች ነበረ። አሁን ላይ መንግስት ካለበት ውዝፍ እዳ አኳያ እዳውን ለመክፈል የሄደበት መንገድ ተመራጭ ነው። የሀገሪቷን ዕዳ እያቃለለ ነው የሚሄደው። ነገር ግን እነዚህ ዕዳዎች የሚከፈሉት በጀቱ የሚሰበሰበው ከሀገሪቷ ነው። አሁን ላይ ሀገሪቷ ይሄንን የበጀት ለማሟላት የሚከፈሉ ክፍያዎች አሉ። እነዚህን ለማሟላት የሚካሄድበት መንገድ፣ ታክስ ሊጨመር ይችላል። ሌሎች የግብር ክፍያዎች ይጨምራሉ። ይሄ በሕዝቡ ላይ የሚያመጣው ጫና አለ። ሌላው ስንመለከት እንደምናውቀው ከዚህ በፊት የሀገሪቷ ሰፊው በጀት የሚባለው የሚሸፈነው በውጭ እርዳታ ነበር። አሁን ላይ ያ ነገር በቃ ቀንሷል በሚባል ደረጃ ተቀንሷል። እንደ ሀገሪቷ የቀጣይ በጀቱን የምትቋቋምበት መንገድ የ2018 በጀት ላይ በሀገር ውስጥ የመሸፈን እቅዱ እና ለውጭ የሚከፈለው የበጀት እዳ ክፍያ የሀገሪቷን የበጀት ቀውስ አያመጣው ያን ያክል ብዙ ችግር ያመጣል የሚል ሳብ የለኝም። 1 118 ቢሊየን በላይ የሚሆነው መደበኛ ወጪዎችና የውጭ ዳዎችን ይከፈልበታል ተብሎ ይታሰባል። ችግሩ ምን መሰል ከ ኢህአዲግ ዘመን ጀምሮ የነበሩ ከፍተኛ የእዳ ጫና ቁልሎች ነበሩ። ሶ እሱን ከ2010 ጀምሮ አንዳንድ ሀገሮች አበዳሪ ሀገሮች ምን ሲያደርጉ ነበረ? የእዳ ማራዘሚያ የመክፈያ ጊዜ ማራዘሚያ ሂደቶችን የጊዜ እፎይታ የመስጠት ሂደት ነበረ። ኦልሬዲ አሁን ደግሞ ይህ እነዛ ሰዓቶች እየደረሰ ይመስለኛል። ሶ እዳ ደግሞ ማከፍል ሀገር ደግሞ ቀጣይ የመበደር አቅሟ ይወርዳል። ሶ ይሄ ያካሄዱ በጣም ጥሩ ነው ግን ቅድም ላልከው ደግሞ ለሁለተኛው ጥያቄ የበጀት ሲያዝ እንደ መንግስት አብዛኛውም ጊዜ ከዚህ በፊትም እንደምናውቀው በእርዳታ ይገኛል ተብሎ ይበጀታል። ይህ ደግሞ ከፍተኛ ስህተት ነው። በኢህአዴግ ዘመን የተለመደ ኖርም ነው። ይሄ ግን በአሁኑ ሰዓት ላይ በጣም የተረጂነትን የጠባቂነትን መንፈስ መስበር ያስፈልጋል። ይሄ አካሄድ ደግሞ በጣም ከባድ ነው። ተረጂነት፣ ሴፍትኔት ምናምን የሚባለው ነገር መውጣት አለበት። ሶ አንደኛ የራስህን ወጪ በራስህ መሸፈን መለማመድ እየተኬደበት ያለ ሂደት ነው። በእርግጥ በአሁኑም ከውጭ ይገኛል ተብሎ የተያዘ በጀት ክፍተት አለ፣ ይሞላል የሚል ነገር አለ ማይሞላም ያን ያክል የሚያስቸግር አይደለም። ትሬዥሪ ቢሎችን በመሸጥ እነዚህ ክፍተቶችን የማሟላት ሂደት ይኖራል ብዬ አስባለሁ። አሁ እንግዲህ እንዳልከው በጀቱን መንግስት የሚያስኬድበት መንገድ የተሻለ ነው፣ ካለፉት አንጻር እዳን ከመቀነስ አንደኛ እዳችንን የመክፈል ሁለተኛ ደግሞ የምንበደራቸው ብድሮችን እየቀነስን የምንሄድበት መንገድ ያው የሀገሪቷን ኢኮኖሚ ወደ ተሻለ ደረጃ የማምጣትና የማሻሻል እሳቢያል። ሌላው በሶስተኛ ድርሻነት የሚይዘው ለክልሎችና ለከተማ አስተዳደሮች ለአመት በጀት የሚበጀተው ነው። ይሄ ማለት ለቀጣይ ዓመት እንግዲህ ወደ 314.75 ቢሊየን ብር ተበጅቷል። ይህ ማለት ካለፈው ዓመት ጋር ስናነጻጽረው የዘጠና 92 ቢሊየን ጭማሪ ያሳይቷል። የክልሎች በጀት ከፍ እያለ ነው የሚሄደው። ክልሎች መሰረተ ልማቶችን ከአመት ዓመት እየሰሩ ነው የሚሄደው። እንደው እንደ ጠቅላላ ስንመለከተው ካለፉት ዓመታቶች ጋር የነበሩ ክልሎች ከፍተኛ በጀት ይበጀትላቸው የነበሩ ክልሎች የመቀነስ ወደ ታች ዝቄ ማለት ደረጃውን ስንመለከት በአንደኝነት ደረጃ የምናገኘው እንግዲህ ኦሮሚያ ክልል ነው። ወደ 108.4 ቢሊየን ብር ነው። ሌላው አማራ ክልል ነው፣ ወደ 67.9 ቢሊየን ብር ነው። ሶማሌ ክልል ሶስተኛ ደረጃ ላይ ይቀመጣል፣ 31.4 ቢሊየን ብር ነው እያለ ከዚህ በፊት የምናውቀው ሶስተኛ ላይ ትግራይ ክልል ነበረ። ለትግራይ ክልል እንግዲህ ወደ ደቡብ ኢትዮጵያ ራሱ አራተኛ ላይ ተመድቦ 22.0 ቢሊዮን ብር ነበር። ለትግራይ ክልል 18.9 ቢሊዮን ብር ነው። አሁን በትግራይ ክልል ባለው ወቅታዊ ሁኔታ ዲዲአሩ ይተገበራል ተብሎ ይታሰባል። በመጠለያ በርካታ ህዝብ አለ። ትግራይ እንደገና ግንባታ ያለባት ሀገር ነች። ካለፈው ጦርነት በኋላ ተመልሳ እያገገመች ያለች ሀገር ነች። እነዚህ ክልሎች ከፍተኛ በጀት አያስፈልጋቸውም ወይ ልንልበት የምንችለው መንገድ እንደገና መልሶ ግንባታ በርካታ ወጪዎችን ነው የምታወጣው። በቃ በክልሉ በርካታ የሚባለ መሰረተ ልማቶች ጎለዋል። እነዚህን የመሰረተ ልማቶች ለማሟላት ደግሞ እንደገና ከፍተኛ በጀት ወጪ ነው የሚደረገው። ለትግራይ ክልል ከዚህ በፊት እንደምናውቀው ትግራይ ክልል ቢያንስ በሶስተኛ ደረጃ የሚቀመጥ ክልል ነው። አሁን ዝቅ ብሎ ያለበት ሁኔታ አለና እንዲሁም ሌሎች ክልሎች፣ ለምሳሌ እንመልከትና የኦሮሚያ ክልል ያለፈው በጀት አመት ስንመለከተው ወደ ሰባ ምናምን ቢሊየን ነበረ። አሁን ላይ ወደ ሰላሳ ምናምን ቢሊየን ጭማሪ አሳይቷል። ይሄ ማለት ሶስተኛ ደረጃ ላይ የተቀመጠው የሶማሌ ክልል በጀት ነው እንደ ኦሮሚያ ክልል በዚህ ልክ ካለው ስፋት አንጻርና ካለው ፖፑሌሽን አንጻር በጀቱ ይገባዋል እንላለን። ምክንያቱም ከፍ ያለ በጀት የሚገባው ክልል ነው። ግን የተጨመረበት ጭማሪ እንደዚህ ለአንድ ክልል የሚበጀት በጀት ለአንድ ክልል እንደ ጭማሪ መበጀት ምን ያህል ፕሮጀክቶች ቢኖሩ ነው? ክልሉስ ምን ያህል ስራዎችን እየሰራ ነው? ብለን ስንመለከት እንግዲህ ሰፊ ፕሮጀክቶች በክልሉ አሉ። ነገር ግን ሌሎች ክልሎች ከሚበጀትላቸው በጀት አንፃር ስንመለከት አንደኛ ደረጃ ላይ እና አራተኛ እና አምስተኛ ደረጃ ላይ የተቀመጡ ክልሎች ከአላቸው የህዝብ ቁጥር አንጻር ነው የምንመለከተው። ነገር ግን የሚሰሩ ፕሮጀክቶችስ፣ ትግራይ ክልል መልሶ ዳግም የመስራት ሂደት አለ። እነዛ በጀቶች እንዴት ነው የሚታዩ? በረከት፣ እውነት ነው በጀቶች ላይ ለውጥ አለ። ግን ደግሞ ንጽጽሩ መስራት ያለብን ካምነው ነው። ካምነው ስንሰራ ሁሉም ክልሎች ጭማሪ ያሳይተዋል። ከ32 እስተ 18 ቢሊየን እንደ ደረጃቸው ጭማሪ ያሳየ ነው። የወረደ በጀት የለውም። ሁለት ደግሞ ክልሎች እንደሚያቀርቡት ፕሮጀክት እንደሚያቅዱት እግር ነው። ሶ በደንብ ካቀድክ አዋጭነትህ የምትተማመንበት ከሆነ በዛ ልክ በጀት የማግኘት እድልህ ይበልጣል። ሁለት ተወካዮች ምክር ቤት ላይ የምታስቀምጣቸው እንደዚህ በየደረጃው ያሉ ምክር ቤቶች ላይ የምታስቀምጣቸው ሰዎች እዛ ጋም ስትራግል የሚያደርጉት ሂደት አለ። ሶ ጭማሪ አለ። ባቀዱት ልክ ነው ኦልሬዲ እያገኙ ያሉት ጭማሪዎቹ ደግሞ አብዛኞቹ የዋጋ ግሽበትን የዲቫሉዌሽን የሚባለውን እሱ እሱንም አንደኛ ምን ያደረገ ነው ከግምት ውስጥ ያስገባ በጀት ነው። ሶ ይሄ ነገር ባቀዱት ልክ በፈለጉት ልክ ኦልሬዲ እየተከፋፈለ ነው፣ በእርግጥ አገሪቷ ባላት የመቀነቷ ልክ። አዎ እኮ አንተ እንዳነሳው ይሄ የዋጋ ግሽበትን ለመቀነስ ነው። የዋጋ ግሽበቱ ክልሎች ላይ በተበጀተ በጀት አሁን የመቀነሱ እሳቤ ያን ያህል አይደለም። ምክንያቱም የዋጋ ግሽበትን ልትቀንስ የምችለው ይሄ ምርትና ምርታማነትን ከፍ በማድረግ እነዛ ሊሰሩ የሚችሉት እንዳልከው ክልል ላይ ነው። ነገር ግን የክልሎቹን በርካታ ፕሮጀክቶች ስንመለከት መንገድ፣ ውሃ የመሳሰሉትን ነገሮች ነው። ነገር ግን የግብርና ምርቱን የሀገሪቷ ኢኮኖሚ የዋጋ ግሽበቱ አሁን የኑሮ ውድነቱን እያባባሰ ያለው የእቃዎች መጨመር ነው። እነዚህን ለመጨመር መንግስት እነዚህ ትልልቅ ፕሮጀክቶች ላይ የሚሄድበት መንገድ ወደ ታች ተወርዶ ግብርና ምርቱ ላይ ቢሰራ የሀገሪቷን የዋጋ ግሽበት የመቀነስ ሳቢው ከፍ ያለ ነው። ምክንያቱም ምርትና ምርታማነትን ማነት ትጨምራለ። የዋጋ ግሽበቱን የምትቀንስበት መንገድም ያመረትከው ምርት ለሕዝቡ ተደራሽነት የሚሆንበት መንገድ ሰፊ ከሆነ ጠቅላይ ሚኒስተሩ እንደሚያነሱት ኤክስፖርት ላይ በሰፊው እየተሰራ ነው። እነዚህ ኤክስፖርቶች ሲሰሩ ምርትና ምርታማነትን ለማሳደግ በጀታቸው ምን ያህል ነው ስንል ያን ያህል አመርቂ አይደለም ምክንያቱም ሁሉም ክልል ሊበጅተው የሚችለው እነዚህ መሰረተ ልማቶችን ኢንዱስትሪዎችን የከተማ አሁን ላይ በተለይ ደግሞ በክልል እየተስፋፋሉ የኮሪደር ልማቶችን ለመስራት ነው። ከዚህ ይልቅ የሀገሪቷን የዋጋ ግሽበት ለመቀነስ የኑሮ ውድነቱን ለማሻሻል በክልሎች የሚበጀተው በጀት ወደ ምርትና ምርታማነት ቢሆን እንላለን። ሌላው በዘንድሮ ዓመት ካለፈው ዓመት ላይ አህመድ ሺዴ ምክር ቤት ካነሱት ሀሳብ ላይ ለደሞዝ ጭማሪ 2017 ላይ ከነበረው በጀት ላይ ለክልሎች ተጨማሪ ተደርጓል ተብሏል። አሁን ላይ የደሞዝ ጭማሪው በጣም በትልቅ እሹነት እየተነሳ ያለ ጉዳይ ነው። እንደ ሀገር ደረጃ በጣም በሰፊው እየተነሳ ያለ ጉዳይ የደሞዝ ጭማሪ ነው። ለመንግስት ሰራተኛው እየተከፈለ ያለ ክፍያ በቂ አይደለም፣ ከኑሮ ውድነቱ አንጻር ነው። አለፈው ዓመት ላይ መንግስት 2017 ላይ በጀት ተጨምሯል። ስለዚህ ለቀጣይ ዓመት በጀት ላይ አይኖርም። ይሄ ማለት አሁን የተበጀተው በጀት ላይ እነዚህ ከፍተኛው ዋጋ ብር የተበጀተው ለደሞዝ ጭማሪ አይካተትም። በቀጣይ ሀገሪቷን ወደ ትልቅ ቀውስ አያመጣም ወይ? ምክንያቱም የበርካታ የመንግስት ሰራተኞች ጥያቄ የደሞዝ ጭማሪ ነው። እኔ እንዲያውም እዚህ በጀት ላይ እንደ ሀሳብ ይነሳል ብዬ ያሰብኩትና የጠበቅኩት ጉዳይ ለመንግስት ሰራተኞች ይጨመራል ተብሎ ይበጀታል ተብሎ ያሰብኩት ገንዘብ የሆነ ነገር ይኖራል የሚል ነበረ። ምክንያቱም የሁሉም ጥያቄ ነው። አሁንም ይሄ ጥያቄ በአፋጣኝ መመለስ አለበት። ምክንያቱም ከኑሮ ውድነት አንጻር እንደው፣ ለክልሎች ከተበጀተው በጀት አንጻር ላይ በረከት ለደሞዝ ጭማሪ ይሆናል ብለህ የምታስበውና እንዲ ምን ያህል ይጠበቃል የደሞዝ ጭማሪ ኤክስፔክትድ የሚደረግ ነው ማለት ኑሮ እየተወደደ ነው መጨመር ግዴታ ነው ግን ደግሞ በዘፈቀደም አይጨመርም ምን አለ መሰለ ዮርዲ የባጀቱ ላይ አይተው ከሆነ መጠባበቂያ የተቀመጠ ብር አለ ያ መጠባበቂያ የተቀመጠው ብር አንደኛ ለእንደዚህ አይነት ጉዳዮች ነው አላማ ተደርጎ የሚቀመጠው ሪሰርች ይሰራል ጥናት ይደረጋል፣ ኦብዘርቭ ይደረጋል። ከዛ በኋላ ለምሳሌ በሁለት ሴክተሮች ላይ የመጡ የደመወዝ ጭማሪዎች አሉ። በደንብ ሰሞኑ የምናውቀው ጥናትን መሰረት አድርጎ ከጨረሰ ያ ደግሞ ተግባራዊ የሚሆን ከሆነ መጠባበቂያ ገንዘብ አለ። ስለዚህ መጠባበቂያ መጠቀም ትችላለህ። ለዛ ነው እንደዚህ ያደርጉት ብዬ አስባለሁ። ቢመጣ ግን በጀቱ መጀመሪያ ላይ መውጡ ነበር። አው አሁን እንዳልከው አንተ በጀቱ ያለ ቢያንስ የሆነ በጀት ቢኖር ከመጠባበቂያው ላይ ይነሳል። የሆነ አስቸኳይ ነገር ቢኖር ግን የህዝብ ጥያቄ ነው። 2017 ላይ እየተነሳ ያለ ጥያቄ ወደ 2018 አይሄድም ማለት አንችልም። ምክንያቱም ከቀን ቀን የኑሮ ውድነቱ እየጨመረ ነው። እነዚህ ሰዎች 2018 ላይ ይህን ጥያቄ ሊያነሱ ይገባል ብሎ የገንዘብ ሚኒስተር እንዴት በዚህ ልክ እሳቢውን አልወሰደውም ነው? 2017 ላይ የተጨመረው ደሞዝ ጭማሪ በቂ ነው ብለን ብናስብ ይሄ በቂ አይደለም። ከኑሮ ውድነቱ አንጻር ሐኪሞች እያነሱት ነው፣ መምህራኖች እያነሱ ነው፣ ሌሎች አካላቶችም ከማንሳት ወደኋላ የማይሉት ጉዳይ ነው። ለእነዚህ አካላቶች ነገ ከነገ ወዲያ ሌላ የችግር መፍትሄ ከመፈለግ ዛሬ እዚህ ላይ ምክር ቤቱ ላይ ያለው በጀት በዚህ ልክ ነው። ከዚህ ልክ ላይ ደግሞ የሆነች ፐርሰንት አንዳንድ ፕሮጀክቶችንም እኮ ማቆም ካለበት አቆማለ። ምክንያቱም ሀገር ያለችው በህዝብ ነው። የህዝብ ደግሞ ይሄ ከፍተኛ ሽፋን የሚወስደው የመንግስት ሰራተኛ ሆነ የመንግስትን ስራ እያሳለጠ ነው። የኑሮ ውድነቱም እየተባባሰ ነው፣ የህዝቡን ጉሮሮ መሸፈን አለብ። ትልልቅ የምትላቸውን ፕሮጀክቶች ክልል ላይም ፌዴራል ላይም የሚባሉ ፕሮጀክቶች ቢያንስ ቆም ብለው ቀጣይ ቀሪ ፕሮጀክቶችን የሚሄድበትን መንገድ እያመቻቹ የህዝቡን የችግር እንደ ችግር የምናነሳው የደሞዝ ጭማሪ ላይ መፍትሄ ቢሰጠው የምንለው ጉዳይ አለ። ሌላው ሃገሪቷ ላይ የሚሰሩ ቀጣይ አመት ትልልቅ ፕሮጀክቶች ተብሎ የተያዟል። እንደው ቀጣይ ዓመት የህዳሴው ግድብ ሙሉ ለሙሉ ያልቃል። እሺ ይሄ ሙሉ ለሙሉ ካለቀ በኋላ ወደ ውጭ የሚሸጣቸው ኤሌክትሪኮች ገንዘብ ያመጣሉ። እነዚህ ገንዘቦች ግን ቀጣይ የታሰቡትን ፕሮጀክቶች ይፈጽማሉ ወይ? ለምሳሌ ጠቅላይ ሚኒስተሩ እንዳነሱት ከሆነ በቀጣይ ዓመት ከተያዘ በጀታችን አንዱ የማዳበሪያ ፋብሪካ ነው። እንደዚህ አይነት ፋብሪካዎችን ስትከፍት በጣም ከፍተኛ ዋጋ ነው። እንደው በህዝቡ ይሸፈናል ብለህ ስታስብ፣ የህዳሴውን ግድብ በሰራንበት ዓመት አሁን ላይ ህዝቡን አዋጣ ብትለው ህዝቡ ሊሰጥህ ይችላል። ግን የሚሰጥህ ገንዘብ ያን ያህል አመርቂ አይደለም ካለፉት ጊዜያት አንጻር እንደው ቀጣይ ፕሮጀክቶችን መንግስት ለመስራት ባሰበው እሳቤ ላይ እነዚህ በጀቶችስ መካተት የለባቸውም ነበሩ። እውነት ነው። የካፒታል ግን አራት መቶ አስራ አምስት ቢሊዮን በላይ የካፒታል በጀት አለ። ያ ማለት ፕሮጀክት የለም ማለት አይደለም። የሁሉ ብር ተመደበ ማለት ፕሮጀክት አለ ማለት ነው። ሁለት ደግሞ ፕሮጀክቶች በጥናት ነው የሚሰሩት። ገቢ ስላለህ ብቻ ፕሮጀክት ዝም ብለህ እንትን አትልም። ምናልባትም በፊት የነበረው ስርዓት እንደ ቂጣ በየሄደበት ቦታ ሲጠፈጥፈው የነበረው የመሰረተ ድንጋይ መቀነስ አለብህ። መንግስት በዚህ ሶስት ዓመት ውስጥ በተከታታይ እየሰራ ያለ ስራው ምንድን ነው? የተጀመሩ ፕሮጀክቶችን መጨረስ ማጠናቀቅ። አጠናቀስ ሲጀምር ነው ውጤታማ የምትሆን ነው። እዛ ይጥላል አንዱ ሌላም፣ እንደገና መሰረተ ድንጋይ በዚህ ዓመት ይጣላል፣ እንደገና ይጣላል። ድንጋዩ ቢሰበሰብ እኮ ሌላ ቤት ይሰራል። ዋናው ነገር ምንድን ነው የተጀመሩ ፕሮጀክቶችን የማጠናቀቅ ሂደት ነው። ፎከስድ መሆን ያለብንም እሱም ላይ እንደ ሀገር እስቀጣይ ቀጣይ ፕሮጀክት አያስፈልገንም። አሁን ይሄ በጣም አንገብጋቢ የሚባል ጉዳይ ነው። ጠቅላይ ሚኒስትሩ ራሳቸው ያነሱት ሀሳብ ነው፣ ማለት የህዝብ ጥያቄ ነው። ሀገሪቷ ምርቷን የምታሳድገው በማዳበሪያ ሽፋን ነው። አሁን እኮ ማዳበሪያን አይነት ፋብሪካ በምትገነባ ቁጥር የሀገሪቷን ኢኮኖሚ በደንብ እያሻሻልከው ነው። ለማዳበሪያ የሚወጣው ወጪ ትቀንሳለህ የምርታማነቱ ሂደት ይፋጠናል። እንደዚህ አይነት ፕሮጀክቶች አንገብጋቢ ናቸው፣ ቅድሚያ ሊሰጣቸው የሚገቡ ፕሮጀክቶች ናቸው። ያለውን ፕሮጀክት አቁመህም እኮ ልትሰራው የምችለው ፕሮጀክት ነው። ምክንያቱም የህዝብህን ሰፊውን ጥያቄ ሊመልስል የሚችለውን ፕሮጀክት አሁን እንዳልከውም የተቀመጡ ገንዘቦች ካፒታል ማርኬቱ ላይ ያለው ገንዘብ ለእነዚህ ፕሮጀክት ነው። ግን በምን ያህል ደረጃ ነው? ምክንያቱም የፌዴራል መንግስት ይህን ፕሮጀክት ሲያስብ ክልሎችም ሌላ የሚያስተው ፕሮጀክቶች አሉ። ይሄ ያለው ገንዘብ ይህንን በጀት ለመሸፈን ይበቃል። ውንን ለመናገር መንግስት በጀት በመደበው ልክ የካፒታል ኢንቨስትመንትን እየሰራ አይደለም። ማሳያዎችን ማንሳት እንችላለን። የተወካዮች ምክር ቤት ያልበጀተለትን የተለያዩ ፕሮጀክቶችን መንግስት በራሱ ኢኒሽቲቭ ባለሀብቶችን የውጭ እርዳታ ድርጅቶችን በማስተባበር ብዙ ፕሮጀክቶችን አዲስ አበባም ላይ ክልል ከተሞች ላይም እየገነባ ነው የሚገኙ ያ ማለት ፕሮጀክቶች ለምሳሌ ለምሳሌ በጣም አሪፍ የሚባሉ ፕሮጀክቶች ምንድን ናቸው? ግድብ፣ የማደባበሪያ ፋብሪካ ምናምን አለ። አሁን ያሉት ፕሮጀክቶች ለምሳሌ ብልጭልጭ ተብሎ በወልስም እየተጠሩ ያሉት የኮሊደር ልማትን የሪዞልቶች፣ እነዚህ እነዚህ ግንባታዎች ጥቅማቸው ቀላል አይደለም። ምክንያቱም ከፖለቲካ እሳቤ ጋር ስለሚያያዙ ነው እንጂ እነዚህ እኮ የቱሪስት ገቢ ናቸው ቀጥታ የውጭ ኢንቨስትመንት ነው እየጠራህ ያለው ዶላር ነው እያጎረፍክ ያለው። ሶ በዚህ ላይ አሪፍ አካሄድ አለ፣ ከበጀት ውጭ መንቀሳቀስ በጀት አፈላልጎ መስራት የሚችል ሁለት፣ ደግሞ መጠባበቂያ ወደ 415 ቢሊዮን ብር ያለው መንግስት ሞር የተሻለ ፕሮጀክት ይሰራል ብዬ አስባለሁ። ምናልባት እንዳልከው የፕራዮሪቲው ጉዳይ ግን ቢጤንበት እላለሁ። አሁ እንግዲህ በቀጣይ ዓመት እዚህ በጀት ላይ እንግዲህ አንዳንድ ማሻሻዎች ይኖራሉ። በዚህ ይቀጥላል ማለት አይደለም። የሚቀነሱም የሚጨመሩም አሉ። እንደው የዘንድሮ የተመላሽ በጀት ክልሎች ተመላሽ በጀት የመመለስ ግዴታ አለባቸው። ነገር ግን ሁሉም ቦታ ስንመለከተው ሰኔ ወር መጨረሻ ላይ ተመላሽ በጀት ከመመለስ ይልቅ ያለውን በጀት የማጥፋት ሂደት ነው። ለቀጣይ ፕሮጀክቶች እነዚህ አይነት ገንዘቦች ቢመለሱ ካለው ብር ላይ ተጨምሮ በርካታ ነገሮች ይሰራሉ። ምክንያቱም አንዳንድ ክልሎች በአመቱ ግማሽ ላይ ነው በጀቱ አለቀብን የሚሉት ነገር ግን ደግሞ አንዳንድ ክልሎች ላይ በጀቱም ሳይጠቀሙበት የሆነ ደረጃ የሚደርስበት ደረጃ አለእና እንደው ያለው ተመላሽ በጀት ለቀጣይ ዓመት ቱርፋት የሚሆን ይመስለኛል። በረከት አዎ፣ በጀት መመለስን እንደ ቱርፋት ግን አልመለከቱ በስነስርዓት አለማቀድን ነው የሚያሳየው በዛ ልክ። አይ በጀቶች እኮ የሚሰራ ፕሮጀክት ተሰርቶባቸው ነገር ግን በጀት ከሚመለስ ተብሎ አንዳንድ መስሪያ ቤቶች የሚሰራ አላ የሆነ ላልሆነ ፕሮጀክት ወይ ገንዘቡ ለግል ጥቅም ከመዋል አንጻር የሚካሄዱበት እሳቤ ያ ነገር ባይሆንና በጀቱ በስርዓትና በተገቢው መንገድ ተመላሽ ሆኖ ለቀጣይ ፕሮጀክቶች የሚሄድበት መንገድ ቢኖር እንላለን። አለ ያው መበረታተት ግን አለበት። ሌላ ሀሳብ አለ። አመሰግናለን። ውድ ተመልካቾቻችን፣ ለእነቱ የነበረን የሀሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በታች ባለው የምልክት መስጫ አሳጥን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱን እየተጫናችሁ ቤተሰባዊነታችሁ አይልን እያልን በሌላ ቀን በሌላ ፕሮግራም እስከምንመለስ ቸርቆዩ